የቅኝት ፕሮግራማችን ተጀምሯል። ዛሬ ደግሞ በቅኝት መልክ ወደ እናንተ የምናደርሰው ቦታ የሚሆነው ከጀርባችን እንደምትመለከቱት አራት ኪሎ ፕላዛን ነው። እንግዲህ ከባልደረባዬ ከጀሪ ጋር ዛሬ የአራት ኪሎ ገጽታ ምን ይመስላል የሚለውን ወደ እናንተ የምናደርሰው የሚሆነው አይደል? አዎ፣ ሰንዬ ትክክል ነሽ። እንግዲህ በሀገራችን ለመጀመሪያ ጊዜ የእግረኞች ውስጥ ለውስጥ መንገድ ተሰርቷል። ምን ይመስላል እንግዲህ፣ ምን አዲስ ነገር አለ? አራት ኪሎ እንደምትመለከቷት እንግዲህ አዲስ ገጽታ ነው የያዘችው። ምን ይመስላል የሚለውን ነገር ወደ እናንተ ወደ ውድ ተመልካቾቻችን ምናደርስ ይሆናል። መልካም እንግዲህ ፕሮግራማችንን የመራን አብረናችሁ ቆይታ የምናደርገው ነ የሰናየት ንጉሴ ና ኢየሩሳሌም አጥናፉ ወደ እናንተ የቃኘል ወደ እናንተ የምናደርስ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማን ያስባል በጣም ለየት ያለ እይታ አራት ኪሎ ተቀይራለች ማለት ይቻላል ሙሉ ለሙሉ በተለይ ደግሞ የቀድሞ ቦታውን ወይም ደግሞ የቀድሞ አራት ኪሎ ቦታ የሚያግሰው አዲስ በጣም ይቀየርበታል ብዬ አስባለሁ አዲስ ገጽታ ነው ለከተማው ያላበሰው ማለት እንችላለን ለየት ያለ ነው በጣም የሚያምረው አራት ኪሎ በእርግጥ ከዚህ ቆይቷል። ይሄ የስራ መስራት ከጀመረ በጣም ረዘም ያለ ጊዜ ወስዷል። ግን ውጤቱ በጣም ያማረና በጣም ድንቅ የሆነ ነገር ነው። በሌላው ዓለም በአውሮፓውያንም በሌላው ዓለም እንደዚህ የምድር ስር መጓጓዣዎች አሉ የተለመዱ ናቸው። ለእኛ ሀገር ግን ይሄ በጣም አዲስ ነገር ነው አይደል? በጣም ነው። በሀገራችን የመጀመሪያው የሆነ የውስጥ ለውስጥ የእግረኞች መንገድ ነው። ከዚህ ቀደም እንግዲህ ከተማችን ላይ ውስጥ ለውስጥ የባቡር መንገዶች፣ የመኪና መንገዶች እንዳሉ ይታወቃል። ለእግረኞች ግን አልተሰራም ነበር፣ ለእግረኞች አልተሰራም ነበር። የሚገርመው ደግሞ ለእግረኞች ብቻ መሰራቱ አይደለም። በዛ ውስጥ እግረኞች ሲያልፉ ሲተላለፉ የተለያዩ መገበያያ ሱቆች አሉ፣ የቡና መጠጫ ቦታዎች አሉ። በጣም በርካታ ሱቆች ተከፍተው እንግዲህ ያማረ ደስ የሚል ገጽታ አላብሶታል። እነሱ ሱቆቹ በራሳቸው መኖሩ እዚህ ቦታ ላይ እንድትቆይ ትንሽ አረፍ ብለሽ ደግሞሽ ከሆነ ፀሐይ፣ ዝናብን ቢዘንብ እንኳን ለመጠለያ በጣም አመቺ ነው። በጣም ደስ ይላል። የተለያዩ ሻይ ቡና መሸጫ ቦታዎች አሉ። ደስ ይላል፣ ደስ ይላል። እውነትሽን ነው። አራት ኪሎ በፊት ላይ እንግዲህ እንደሚታወቀው በርካታ የመንገድ ላይ ንግዶች የሚከናወንበት ስፍራ ነበር። አሁን ላይ ያ የመንገድ ላይ ንግድ ቀርቶ ባለሱቆቹ ሱቅ ተሰጥቷቸው እንግዲህ ስራ እየሰሩ ነው የሚገኙት። ንግዱም አልቆመም። ይሄ ተርሚናል ማለት ይቻላል። በርካታ ነገሮችን ነው የያዘው። ሱቆችን ይዟል። ተመልካቾች እንግዲህ ይመለከታል ብዬ አስባለሁ። እዛ ጋም የቲቪ ስክሪን አለ። እንግዲህ ተመልካቾች ደክሟቸው አረፍ ሲሉ ወይም እዚ አገልግሎት ማግኘት ሲፈልጉ ቁጭ ብሎ የተለያዩ መረጃዎችን በእስክሪኑ መመልከት ይችላሉ ቆይታቸውን የደስታና የእውነት የእረፍት ማድረግ ይችላሉ። እኔ በጣም ነው የተደሰትኩት። አራት ኪሎ በዚህ ገጽታ ማየት በጣም ነው የሚያስደስተው። እውነት ለመናገር እንደሚታወቀው አራት ኪሎ መሸጋገሪያ ድልድይ ነበር አደለ? ከላይ ከትምህርት ሚኒስተሩ ወድታችሁ ወደ እዛኛው ወደ ስድስት ኪሎ መስመር መሸጋገሪያ ድልድይ ነበረ ስናቅ። አሁን ግን ያ ነገር ተቀይሮ ዘበት ብሎ እንደዚህ በጣም ያማረ ደስ የሚል ገጽታ ማያስችላለች። በጣም ነው ደስ ያለ፣ ደስ ይላል። እንግዲህ ሌላው የተቀረው ክፍልስ ምን ይመስላል የሚለውን ነገር ደግሞ ለተመልካቾቻችን እየተዘዋወረ የምናስመለክታቸው ይሆናል። በሚገባ ተመልካቾቻችን ቆይታችሁ ከኛ ጋር ይሁን ቀደም ሲል እንደገለጽ ነው ተመልካቾቻችን በዚህ የምድር ውስጥ የእግረኞች መሸጋገሪያ ውስጥ የተሰሩ ደግሞ በርካታ ሱቆች፣ የተለያዩ ጌጣጌጦች፣ የሞባይል አክሰሳሪዎች እንዲሁም ኮስሞቲክሶች፣ በርካታ ነገሮች፣ ባህላዊ እቃዎችም የያዙ ሱቆች አሉ። ታዲያ እስቲ ወደ ውስጥ ገብተን ደግሞ ምን ተሰማቸው የሚለውን ደግሞ እንጠይቃቸዋለን። አሁንም ቆይታችሁ ከኛ ጋር ነው። ተከተሉ። ተላ እንዴት ነህ? ሰላም ነህ? አለን እንግዲህ በዚህ በአራት ኪሎ በሚገኘው የምድር ውስጥ የሰዎች የእግረኛ መንገድ ቦታ ላይ ነው የተገኘ ነው። በጣም የሚያምር ገጽታ ይዟል። ደግሞ ወደ ውስጥ ገብተን ለእግረኞች ብቻ ለመንገድ ብቻ ሳይሆን የተዘጋጀው መንገደኞች በዚሁ ሲያልፉ ሲሸጋገሩ የሚፈልጉትን እቃ እንዲገዙ ታስቦ በርካታ ሱቆች አሉ። ታዲያ አንተም አንዱ ነጋዴ ነህ እንግዲህ የዚህ ሱቅ ባለቤት ትመስለኛለህ። ምን ተሰማ? በጣም የሚገርም እድል ነው ለእኔ ይሄን ማየት ራሱ አንድ እድል ነው። በጣም ደስ የሚል ቦታ ነው፣ ለእይታ ይማርካል። ማታ ሆኖ ራሱ እኛ አሁን እስከ አራሳት እንቆያለን። ማታ ሆኖ ራሱ ቀን ነው የሚመስለውና ከዚህ እንድንወጣ ራሱ እየደበረ ነው የምንወጣው። እውነት ለመናገር በጣም ደስ ይላል። የሰዎች ሪፍሌክሽን ደስ ይላል፣ መንገዱ ሁሉ ነገር በጣም ደስ ይላል። ስለዚህ በጣም ደስ ያለኛል። ትክክል እንግዲህ አራት ኪሎ እንደሚታወቀው በርካታ የሰዎች ፍሰት የሚከናወኑባት ሰዎች በጣም የሚተላለፉባት መንገድ እንደሆነች ይታወቃል ታዲያ በዚህ መንገድ በርካታ ሰዎች ናቸው የሚያልፉት ስለዚህ የሚፈልጉትን እቃ በዚሁ ግረ መንገዳቸውን እየገዙ እየሸመቱ መሄድ ይችላሉ ይሄ በጣም ጥሩ ነገር ነው ብዬ አስባለሁ ገበያ በጣም ጥሩ ነው ወደፊት አሪፍ ይሆናል ብዬ አስባለሁ ሰዎች እየመጡ ነው የሚፈልጉትን እቃ እየጠየቁ ነው እና እንድናቀርብላቸውም እያበረታቱ ነው እኛም ደግሞ ሩቅ እንዳይሄዱ፣ ሰዓታቸውን እንዳባክኑ፣ እዚሁ ወደ ስራ ሲሄዱም ከስራ ሲገቡም ፒክ እንዳደረጉ እና ሁሉም ነገር እያመጣን ነው። ስለዚህ አሪፍ ነው። የእግረ መንገድ ጋቢያ ማለት ይሄ ነው እንግዲህ አይደለ? በጣም ደስም ይላል። ጠዋት ጠዋት ነው የምንከፍተው እስከ አራት ሰዓት። አዎ እስከ ምሽቱ አራት ሰዓት። መንገድም ስለሆነ ያው ሰው መሄድ አያቆምም። እኛም ደሞ ደነጋዴ ያገኘነውን ሰው እንትን ማለት ስለሚፈልግ አገልግሎት ስለሚፈልግ ሁሌም ክፍት ነው፣ እስከ አራት ሰዓት ክፍት ነው። ለመቆየትም የሚደብር ቦታ አይደለም። እይታው ማራኪ ስለሆነ የሰዓቱ መሄድም ያን ያክል የሚያሳስብ ጉዳይ አይመስለኝም። ሰላሙ በዛው ልክ የተጠበቀ እንደሆነ እናስባለን። በጣም ነው ደስ የሚለው። እንግዲህ እኛም ለተመልካቾች ምን ይመስላል የሚለውን ነገር የጎበኘን እያሳየን ነው። ፈቃደኛ ስለሆን በጣም ነው እናመሰግናል። መልካም ስራ ይሆንልህ። ይህ ስፍራ እንግዲህ ሰንዬ ከመጓጓዣነት አልፎ ለበርካታ ወጣቶች የስራ እድል ፈጥሯል ትክክል ቀደም ሲልም እንዳነሳችሁ እንግዲህ የመንገድ ላይ ንግድ እየቀረ መጥቷል ያንን ምክንያት በማድረግ ይመስለኛል እነዚህ አማራጮች ለነጋዴዎች የተሰጡት ስለዚህ ይሄ በጣም የተሻለ አማራጭ እንደሆነ እናስባለን እዚህ ደግሞ ስንመለከት የተለያዩ ባህላዊ እቃዎች ይሸጣሉ እስቲ ወደ ውስጥ ገብተን ደግሞ ምን ይመስላል የሚለው እ ደስ ይላል እንግዲህ ሰላም እንዴት ነህ እንዴት ነው ስራ ጥሩ እየሄደ ነው እንግዲህ እንደምንመለከተው የተለያዩ ሀገራዊ መገልገያ እቃዎችና ባህላዊ አልባሳቶች ነው ያስከው። ምን ይመስላል ስራ እንዴት ነው? ያው ጥሩ ይሆናል ብዬ ገምታለሁ። ገና መጀመራችን አሪፍ ነው። እንቅስቃሴም ሰውም ይንቀሳቀሳል። በብዛት መሻገሪያም ስለሆነ መተላለፊያ መተላለፍ ነው ለሰዎች። በጣም ለይታ ጠያቂም አለን። ያው ለይታ በጣም ትገባለች። ነገሮች መሰራታቸው ጥቅም አንደኛ ያው የሀገሪሽን ምርት ማስተዋወቅ ነው። ለእግረኛ እዚህ ጋር ለየት ያሉ ምርቶች እየተመለከትኩ ነበር። ሀገራዊ ምርቶች ይመስሉኛል እና ምን ምንድናቸው? እንግዲህ ቢለስላሳ መፈቻ አይሆን ቁልፍ መያዣ ነው። ቁልፍ መያዣዎች አሉ። እዚህ ጋር ያሉት ቁልፍ መያዣዎች ናቸው። ከእንጨት የተሰራ ነው። ይህ እንጨት ነው፣ ከቀንድ ነው የሚሰራው። ትንሽ ከበድ ይላል እና ብረት አይነት መልክ አለው። ከማስተዋወቅ ነው። በጣም ደስ የሚል ነገር እንደዚህ፣ ባህላዊ ሱቆች። ከዛ ማለት ስል ደግሞ በርካታ ሰዎች ያ ብዙ ሰዎች አይ ውስጥ ይገባል እንኳን ለመግዛት ል ኦኬ ተመልካቾቻችን ዞር ዞር አልንና፣ ደግሞ ገና ስንገባ ቅድም አስተውለሽ ከሆነ የቡና ሽታ ደስ የሚል የቡና ሽታ እየሸተተ ነበረ። ያው ነው ሱሰኛ ስለሆንኩ ሊሆን ይችላል፣ ግን ደስ የሚል ለአርፈሽ አረፍ ብለሽ ቁጭ ብለሽ ቡና ለመጠጣት አመች ሰፋ ያለ ቦታ አለ። እኛም እንግዲህ ቡና ለመጠጣት ቁጭ ብለናል እዚህ ጋር። ሰኔ ትክክል ነሽ። እንግዲህ ይህ ስፍራ ብዙ ሱቆች እና የተለያዩ ካፌዎችን ሬስቶራንቶችን የያዘ ስፍራ ነው። ቅድም ሱቆችን ነበር የተመለከትነው፣ የተለያዩ ስፍራዎች እየተዘዋወርን ነበር። አሁን ደግሞ ቁጭ ብለን ርፍ ብለን ቡና ጋብዥኝ ብለሽኛል። ቡና በጣም ነው የምወደው። ስለዚህ ደሞ ሽታው በጣም ደስ ይላል የቡናው ሽታ። እስከምጠጣ በጣም በጣም ጓጉቻለሁ። አሁንም ቆይታችሁ ከኛ ጋር ይሁን፣ ተመልካቾቻችን። መልካም ጊዜ ሰው እዚህ የመጣ በቃ ሲቀዳ ራሱ ሲያምር ቡና ነው ሲሆን፣ ምንድን ነው የሚባለው? የዶሮ የዶሮ አይነ የፈረስ ጭራ ይመስላል ይባላል። እኔ ሲባል አውቃለሁ። የፈረስ ጭራ ምን አገናኘው? ተመልካቾች፣ ለጠላ ምንድን ነው የሚባለው? ለዶሮ ለቡናጠ ቡና በጣም ቆንጆ ነው ጀሪ እያዝናናሽ በእነትጣእጋብዙሽ እና እንዴት አየሽው በጣም ደስ ያለኝ የሆነ ሙሉ ውስጥ ያለው አይነት ስሜት ነው የሚሰማኝ እውነት ለመናገር አራት ኪሎ ማለት የድሮ አራት ኪሎ ስታስብኝ። እንደዚህ አይነት ገጽታ ይኖራታል ብለሽ አታስቢም አይደለም በነበረው ጊዜ እውነት ለመናገር አሁን በተለየ መልኩ አዲስ ውበት አዲስ ቀሚስ ለብሳለች ማለት ይቻላል አራት ኪሎ እንደዚሁም የተለያዩ የአዲስ አበባ ሰፈሮች በጣም የሚያማምር ገጽታ ለዓይን ተማራኪ የሆነ ገጽታ እየያዙ ይገኛሉ ይሄ እንግዲህ ማህበራዊም ኢኮኖሚያዊም ሁኔታውን በጣም የተሳለጠ እንዲሆን ያደርገዋል ለንግድም ቢሆን አመቺ የሆኑ ቦታዎችን እየፈጠረ ነው ለሰው የዕለት ጉርሱን ለማንቀሳቀስ የተመቼና ና አመቺ አሰልቺ ያልሆነ ለይታ ማራኪ የሆኑ ቦታዎች እየተገነቡ ይገኛሉ። ከዚህም እንግዲህ ይቀጥላል ብለን እናስባለን። ምክንያቱም እንግዲህ አሁን የመንገድ ላይ ንግድ ቀርቷል። ይህም ደግሞ በርካታ ሰዎች እንግዲህ የዕለት ተዕለት ኑሯቸው የሚያከናውኑበት ነገር እንደሆነ ይታወቃል። ስለዚህ መንግስትን በእርግጠኝነት ይህን ጉዳይ ታሳቢ ያደርጋል ላይ አሁን እንደተመለከትናቸው አይነት ሱቆችን ለበርካቶች ከዚህ ቀደም ለፈረሰባቸው ሱቃቸው ለፈረሰባቸው በኮሪደር ልማት አማካኝነት የሱቃቱ ለፈረሰባቸው ሰዎች እንደዚህ አይነት አጋጣሚዎችን እያመቻቸ እንደሚሰራ ተስፋ እናደርጋለን። አዎ እውነትሽን ነው። እንግዲህ አራት ኪሎ ሲነሳ የሙራኖች ሰፈር ነው። ታየሻል። አራት ኪሎ አምስት ኪሎ ስድስት ኪሎ የአዲስ አበባ ካምፓሶች በአጠቃላይ እዚህ ነው የሚገኙት። በርካታ ተማሪዎች ይጓጓዛሉ። በርካታ የቢዝነስን ቦታ ነው። ከዛ አኳያ የትራፊክ መጨናነቆች ነበሩ። አሁን ላይ እንግዲህ ይህ ተርሚናል ከተሰራ በኋላ ይህ ችግር ተቀርፏል ማለት እንችላለን። ቀደም ብለሽ እንዳነሳሹ ደግሞ አነስተኛ ሞል ነው በርካታ እንዴት ነው የተለያዩ ነገሮችን ያዘው እና ሞል ማለት እንችላለን። ወጣቶች የስራ እድል ፈጥሯል። እግረኞች በነጻነት እንግዲህ ይሄ ቦታ ቀደም ብለው የሚያውቁት ሰዎች ካሉ የትራፊክን መጨናነቅ አለ እርስ በርስ ሰው እየተገፋፋ ነበረ ከመኪና ጋር ለትራፊክ አደጋም ብዙ ሰዎች ይጋለጡ ነበርና ይሄንን ከመቀነስ አንጻር ይሄ ቦታ ችግሮቹን ፈቷል ማለት ይቻላል። በጣም ደስ ይላል። ለእይታ ማራኪ ነው። ሰዎችም አይሰላችሁ ማለት ነው። በፊት የነበረውን በተለይ ድልድዮቹን ምታስተው ይኮ ነው። ክራውድድ ነገር ነው ለይታ፣ ማለት ቶሎ ከዛ ቦታ ለመውጣት ነው የምትፈልገው አይደል፣ መጨናነቁ ስላለ። ይህ ግን በጣም የተሻለ አማራጭ ዞ መጥቷል። አይሰለችሽም እንግዲህ በጣም በዚህ በትጽዳቱ የተጠበቀ ለይታ ማራኪ፣ የምትፈልጊውን ነገር እቃምሽ የምችበት ምግብ መመገብ የምትፈልጊው ቡና መጠጣት አረፍ ማለት የምትፈልጊው እንደሚታወቀው አራት ኪሎ መቀጣጠሪያ ቦታ እንደሆነ ይታወቃል። ስለዚህ አሁን መቀጣጠሪያነቷን በጣም አጎንግታ ሰዎች መጠቀም ይችላሉ ማለት ነው እዚህ ቦታ ላይ አይደል። እንግዲህ ያንን አስመልክቶ ይሆናል በርካታ የንግድ ስፍራዎችም ተከፍቷል። እንግዲህ ተቀምጠን አይደል ብዙ ብዙ ቆጭ፣ ያው ቡና አጨርሰን ቡናችን፣ እንግዲህ ቡናውን ከጨረስን በኋላ የተቀሩት ክፍሎችስ ምን ይመስላሉ የሚለውን ነገር ደግሞ ለተመልካቾቻችን የምናስቃኝ ይሆናል። አብራችሁኑ ነው እንግዲህ ተመልካቾቻችን በዚህ በአራት ኪሎ በሚገኘው በምድር ውስጥ የእግረኞች መንቀሳቀሻ ተርሚናል መተላለፊያ ተርሚናል ውስጥ የነበሩትን ነገር እንግዲህ ከሞላ ጎደል በተወሰነ መልኩ ቀኝተን ወደ እናንተ አድርሰናል። እንግዲህ አሁን ደግሞ መውጫችን ላይ እንገኛለን። እዚህ ደግሞ ሊፍት አለ። እንግዲህ ለአካል ጉዳተኞች ታስቦ የተሰራ እና ለአቅመ ደካሞች ደረጃ መውጣት መውረድ ለማይችሉ ማህበር ህብረተሰብ ታስቦ የተሰራ ነው ሊፍቱ። እኛ ደግሞ ወጥተን በደረጃው መተናል በሊፍቱ ደግሞ እንወጣለን ማለት ነው። አዎ፣ ሰንዬ እውነትሽን ነው። በፊት ላይ እንግዲህ አራት ኪሎ የምታውቁት ከሆነ ደረጃዎች አሉ። ቅድም እንዳልኩሽ ሁለት አይነት ድልድዮች ነው የነበሩት። ድልድዮቹ በጣም ረጅም የሆኑ ደረጃዎች ናቸው የነበሩ። አመችም አልነበሩም። አመችም አልነበሩም። አቅመደካሞች እዛ ቦታ ላይ ለመንቀሳቀስ በጣም ይሰጉ ነበር። በጣም አደጋም ነበረው ብረት ከመሆኑ አኳያ እና አሁን ላይ አቅመደካሞችን እና አካል ጉዳተኞችን ከመጥቀምና ቦታው ላይ በደንብ እንዲንቀሳቀሱ ከማድረግ አኳያ ሊፍት ተሰርቷል። እንግዲህ እኛም በሊፍት ደግሞ ስለደከመንም ትንሽ ወደ ላይ እንወጣለን። በጣም ነው የሚያምረው። በጣም ነው የሚያምረው። እንግዲህ ተመልካቾቻችን ቀደም ሲል መግቢያችን በዛኛው በኩል ከላይ ከአራት ከስድስት ኪሎ ከአምስት ኪሎ ለመጣንና በመግቢያ በደረጃ ወረድን፣ ውስጥ ያለውን ነገር ተንቀሳቀስን፣ አየን፣ ቡና ጠጣን፣ አረፍን፣ ከአንዳንድ ነጋዴዎች ጋር ቆይታ አደረግን። ምን ይመስላል የሚለውን እንግዲህ ለኛም አይተን ጎበኘን፣ ለተመልካቾቻችንም በካሜራ አይናችን ይዘን መጨረሻ ደረጃ ላይ ደረስን። አዎ በዛውም የኮሪደር ልማቱ አሁን ያለው ሁኔታ ምን ይመስላል የሚለውን ነገር በጥቂቱ ነው ለተመልካቾቻችን ስናደርስ የነበረው አሪፍ ቆይታ ነበረን። ይሄ አራት ኪሎ ፕላዛ ምን አዲስ ነገሮችን ይዟል ውስጡስ ምን አለ የሚለውን ነገር ነው ለተመልካቾቻችን ስናስቀኝ የነበረው እስካሁን በሚገባ እንግዲህ እንደ ተመለከታችሁ በጣም የሚያምር ለማህበረሰቡ ለህብረተሰቡ በጣም አመቺ በሆነ መልኩ ነው የተሰራው የእግረኛ መተላለፊያው ተርሚናሉ በተመለከታችሁ በጣም እንደተደሰታችሁ እንደተገረማችሁ በጣም እርግጠኛ ነኝ እንግዲህ አሁን ደግሞ የምንገኘው ከጀርባችን እንደምትመለከቱት የትምህርት ሚኒስቴር ህንጻ ላይ ነው እንግዲህ በቀዳዳ ውስጥ ገብተን በቀዳዳ ውስጥ ወጥተናል። ይሄ እንግዲህ በጣም ደስ የሚል ውጤት ነው፣ ለህብረተሰቡ አመቺ የሆነ ነገር ነው እንግዲህ የተሰራው ማለት ነው። በዛሬው የቅኝት ፕሮግራማችን እንግዲህ የአራት ኪሎ ፕላዛ ምን ይመስላል የሚለውን ነገር ነው ለተመልካቾች ስናስቃኝ የነበረው። በቀጣይ ሳምንትም ልክ እንደዚሁ ሌሎች ስፍራዎች እየተንቀሳቀስን ከተማችን ምን ትመስላለች የሚለውን ነገር ለተመልካቾቻችን እናስቃኝ ይሆናል። የዛሬው የቅኝት ፕሮግራማችን ግን እዚህ ላይ ያበቃል። ሚገባ ጀርዬ፣ እዚህ ሳምንት የቅኝት ፕሮግራማችን በአራት ኪሎ ፕላዛ ተገኝተን ቆንጆ ቆይታ አድርገናል። እናንተን ባያችሁት እንደተደሰታችሁ ተስፋ እናደርጋለን። ሳምንት በሌላ የቅኝት ፕሮግራም እስከምንገናኝ ቻው።